እግዝእትነ ወመድኃኒትነ የአምላክናት ለሆነች እግዝእትነ መቤታችን መድኃኒትነ መድኃኒታችን ለሆነች ለድንግል ማርያም ምስጋና ይሆን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጸወንነ ኃይላችን መጠጊያችን አምባችን ለሆነ ዕፀ መድኃኒት ለሚባል ለመስቀለ ክርስቶስ ክርስቶስ ለተሰቀለበት መስቀል ስብሐት ምስጋና ይሁን። በበዓላችን መካከል ሳይለይ ሁልጊዜም እንዲሁ በዓሉ ከተጀመረበት ጊዜ ጀምሮ ሳይቋረጥ ሳይጎድል ሳይበረዝ ሳይከለስ ከዚህ ዕለት ከዚህ ዓመት ከዚህ ሰዓት ጠብቆ ያደረሰ የበዓሉ ባለቤት በቀራኔው አደባባይ ተሰቅሎ ቅዱስ መስቀሉን የሰጠን የመስቀሉ በዓል ባለቤት መድኃኔ ዓለም ክርስቶስ ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጥንታዊት የሆነችው የጎንደር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር ስራ አስኪያጅ ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ፣ ከስራ አስኪያጁ ጀምሮ በየክፍላችሁ የምትገኙ የሀገረ ስብከቱ ሰራተኞች፣ የወረዳ ቤተ ክህነቱ ሊቀ ካህናትና የወረዳ ቤተ ክህነቱ ሰራተኞች የጎንደር አድባራት ገዳማት ሊቃውንት ከክቡር መጋቢያ የላፍጥለውን ክቡር ከአራታይና ጀምሮ ያላችሁ የአብነት መምህራን፣ እንዲሁም የጎንደር አድባራት ገዳማት አስተዳዳሪዎች የመንግስት ባለስልጣናት ከክቡር አቶ ቻላቸው የጎንደር ከተማ ከንቲባ ጀምሮ በየ አመራሩ ያላችሁ የመንግስት ባለስልጣናት እንዲሁ ይህን በዓል እንዲህ እንዲደምቅና እንዲያምርበት ጌጥ ፈርጥ ሆናችሁ አሁንም በዙሪያው በመስቀል አደባባይ ዙሪያ እንደ ከዋክብት አሸብርቃችሁ የምታዩ የጎንደር ሊቃውንትና፣ የጎንደር አዛውንት መኳንንት፣ ወይዛዝንት፣ የሰንበት ትምህርት ቤት ወጣቶች ቅድም በገናውን በመደርደር መዝሙሩን በመዘመር አርያሙን በሚገባ በመዝሙር ካስጠኛችሁ ጀምሮ ያቀረባችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን በዚህ መንፈሳዊ የመስቀል በዓል የተገኛችሁ ከሩቅም፣ ከቅርብም፣ ከከተማም፣ ከገጠርም መታችሁ በዚህ መስቀል አደባባይ ታሪካዊ በሆነው በንጉሰ ነገስት አፄ ፋሲል ቤተ መንግስት ክልል ባለው የመስቀል አደባባይ በዓል የተገኛችሁ ክርስቲያኖች በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወረላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው የትርጓሜ መጽሐፍት መምራን በትርጓሜ መጽሐፍቱ የድጓ መምራን በድጓው በዜማው የአቋቋም መምህራን ባቋቋሙ ዝማሬ፣ መዋሥዕት፣ ቅዳሴ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል መስቀል በበዓል እንደሚከበር በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ በዓሉ የእግዚአብሔር በዓል እንደሆነ በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሁነው ሁል ጊዜ በዓሉን በተጠንቀቅ እንዲጠብቁት በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባይድ ሳያዩ በዓሉ የነሱ በዓል መሆኑን ሲነግራቸው፣ እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ፣ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው። ኦሪት ዘጸአት በኦሪት ዘጸአት ምዕራፍ 12 ቁጥር 14 ተለይ እግዚአብሔር እንዲህ አለ። ለእብራውያን ለነ ሙሴ፣ ለነ አሮን ቅድም ወላዴ አይላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት አባቶቻችን አበው ለእነሱ እግዚአብሔር ስለ በዓል አስተማራቸው። ያውም ደግሞ ስለ አደባባይ በዓል፣ አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል፤ ዛቲ በዓል ትኩንክሙ ተስካረ እናንተ ወገኖች፣ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ፣ አላችሁ ምእመናን፣ አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉ ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ፣ አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ፣ በደስታ ጊዜ ብቻ የምታሸወርቁ ሳትሆኑ በፈተና ጊዜ ወደ ኋላ ማታፈገፍቁ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓል ክሙ ይእቲ አለእግዚአብሔር ሲናገር ህጉን የምትመሰክሩበት በአደባባይ የእግዚአብሔር የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ የእግዚአብሔር ቃል ነው። ዛሬ ፈዛችኋል። እጃችሁ አልሞቀም። እንዴት ነው ጎንደር? እንደዚህ አደለም እኮ ነቃበል። ጎንደር በዚህ የበለጠ አደባባይ ምን ልታገኝ ነው? ቀን ወዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ቤዳ ያላጨበጨው መጀልታ ጨበጨው ነው ሲሰጡት ያልበላ እን ሲነሱት እንዴት ሊሆን ነው ይላል ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው። ከዚህ አደባባይ ላይ ቁጭ ብለው ደስ እንዴት ላልክ የትምህርቱ ርስ ህዝን የአደባባይ በዓል በዓላችሁ ነው አላቸው እዚአብሔር ኦሪዘ ፀአት ምራፍ 12 ቁጥር የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከግዛት ከፈሮን ግዛት ወጥተው ው ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው በረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱ ይህ ዘበመስቀል ይላል። መድኃኒዓለም ክርስቶስ በሞቱ ሞትን ተመሰሰና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው ና መስቀሉ ያቀርበዋል ያ ምሳሌ ነው። ሲያት ነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንዳት እንዳጭ እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት ሳላችሁ ግን፣ ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት፣ እንዳትረሱት፣ ይህን በዓል እንዳትተውት፣ ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛ ሳ መስቀል መስቀል እዩትማ! እስኪ መስቀላችሁን አውጡ። ሊቃውንት ካህናት ው ዲያውቀኑ ዘውጥ ዲያውቀናቱ የመጾር መስቀሉን ይዘውታ ለው ብፁዕ አባታችን ጀምሮ እኔን እኮ ነው አባታችን ጀምሮ መስቀሉን እዩት። በእጃችሁ ጫማችሁን አዝባችሁ ምግባር ወንጀል ይባላል ወንጌልን ይዛችሁ እይ ወንጌል ባለ ይሄ ተሲናነ ዘወንጌል ቃል ቅዱስ ያሬድ የወንጌሉን ቃል ተጫምተን እንደ ጫማ ጫማ ለግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተሲነ ክሙ ኃይለው ወንጌል ዘመሰላም ቅዱስ ጳውሎስ ወንጌሉ እንደ ተጨንደ ጫማ ተጫሙት። ቅድሜ የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። ተቀጥላ ክሙ ጀራ ሊበርስ ክሙ በራሳችሁ ላይ ኩፌት ደምታችሁ ያ ምሳሌ ነው። ያኩፌት ኩራተ ሩሱ ነው። እዚያ ላይ ከልጣርቆ ማለት እዚያ ላይ ያለው ኩራተ ሩሱ ይመድሃን ያለ ራሱ ላይ የተቀዳጀው አክሊለ ሶክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ ሁሉ ታላችሁ ለንስሐኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶልቶሎ ተቀበሉ ጊዜ አትስጡት ሲለነ ነው። ለነሱ ፍጠኑ ያላቸው መራራ ሐሞት መጠጣቱንም እዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልሞካ መጻጻ ብሉ ተብለዋል። ያሁሉ ምሳሌ ነው ዛሬ ለምናከብረው ለመስቀል በዓል ለእኛ መዳን ያለም ክርስቶስ ያን በምሳሌ ላፋ ለን ለእስራኤል ያስተማረውን መስቀል አደባባይ ላይ ተገኝተን በእያመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ አይን አይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው ሲመስክሩ ይወት ማን ነው? ቅዱስ ያሬድን በሉ ሁላችሁም፣ መነናንም ካህናትም ቅዱስ ያሬድን በሉ። ቅዱስ ያሬድኮ ይህን ሁሉ ውበት ሀገራችን ለኢትዮጵያ እግዚአብሔር የሰጣት ነው። ይህ ሁሉ ዝማሪ ይህ ሁሉ ቅዳሴ ኪዳኑ በዜማ ሲደረስ አርያሙ ሲቃኝ ምጣኑ ሲመራ አንገርጋሪ እስመ ልዓለም መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ። እሱ ባይኖረን እኮ እኛ በእውነት ቅድም የታየን ይሆን እንዳሉት ጨለማ ውስጥ ነበር። ቅዱስ ያሬድ ባይኖር ታዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣን አሰምታቸዋል

የነበር ማን ያርዳ የቀበር ይባላል እንጂ ሳይቀውት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያን ልሞተውን ሙቷል ብሎ ከመሰከረበት ያሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍላጎት ነው። ተነስተን ይመሳለ ደጋ አስቀምጠውታልና ልንመጣ ነው። እውነታቸው ነው። ሁለት ነገር አንድ ስለ ስለግዝ፣ ሁለት ስለ መብራት። ሌላው ምስጢር እንዳለው ነው ይየሉ። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ